የዚህ ጋር ነች ልጅን አፍቃኛለች። እቺ ክፍል እሷ ተወልዳ እንደመጣችው ወይም ተረግዛበት አመጣ። አባት ግን ሆስፒታል ነው ሄዳ የወለደቻት። ቢሆንም የእሷ ክፍል የተወለደችበት እና እነዚህ ፎቶዎች ይህንን ፍሬም ሰው ነበር፣ ስጦታች ስጠኝ። እነ ባህር ነፈት የሚባሉ ከልብ ከልብ አመሰግናለሁ፣ ዩቱበሮች ናቸው የሆነ ጊዜ ዩቱባቸው ተበላሽቶባቸው አስተካክዬላቸው ተዘግቶ ከፍቼላቸው ትልቅ ሀፍላ አድርገው አዳራሽ ይዘው ሰርፕራይዝ አርጉኝ። ስጦታ የተለያየን ስጦታ ሰጡኝ። ትልቁ ማረሳው ማስታወሻ ይሄ ነው። በጣም ነው አመሰግናቸው እና አሁን ጀሙም አጠገብ የለችም፣ አቲካም የለችም፣ ሱመያም የለችም። ብቻ ያው ቢሆንም ኢዱን በፊት እዚህ ቤት ነበር የምናሳልፈው ሞቅ ያለው። ትዳራችን አደጋ ላይ ነው እንግዲህ፣ ተበትነው አልበሉት ምንም ማድረግ አይቻልም። ታውቁታላችሁ። ልጄ አጠገቢ ባትኖር ከናተው ጋር ብትሆንም እኔ ኢደን የሰኢድም ቪዲዮ ዛሬውን ቪዲዮ እያየው ማለት ነው። ወንድ ልጅ በቃ የመጀመሪያ ሚስቱን አይረሳም የሚባለው ነገር እውነት ነው። ብዙ ጊዜ አረቦች ሲሉ ሰማለሁ። ና ሁለተኛ ቢያገባም ምናምን ሲባባሉ እርስ በርሳቸው የመጀመሪያ ሚስቱ ላይ ኮ በጭራሽ አይቆርጥም ምናምን ሲሉ ሰማ ነበር። ና ሰኢድም ልክ እንደዛ ነው ያየሁት፣ በጣም አዝኖ በጣም ተክዞ እንደምትመለከቱት ያለፉ ታሪኮችን ብዙ ታሪኮቻቸውን እያወራ ብቻ። አሰላሙ አሌይኩም ረህመቱላ ወበረካቱ። ውድና የተከበራችሁ የሀያት ፋሚሊ ቤተሰቦች እንዴት ናችሁልኝ? በያላችሁበት ሰላማችሁ ይብዛልኝ እያልኩ እንግዲህ ዛሬ በሌላ ቪዲዮ ተመልሻለው። እንደተለመደው እንግዲህ ያው በብዛት የኔ የምመጣባቸው ጉዳዮች የሰኢድ የሱመያ ጉዳይ ነው ማለት ነው። እንዴት ናችሁልኝ? ግን ሁላችሁም ሰላም ሰላም ብያለው። እንግዲህ ሰኢድን እንዳያችሁት ዛሬ በጣም የሚያሳዝን ቪዲዮ ነው። እንደዚህ በሀሳብ እየከነፈ ማለት ነው፣ በሀሳብ እየባዘነ እየከነፈ ከመጀመሪያ በቃ እስካሁን ድረስ መልስ በቃ እያየመ ማለት ነው። አይማ ታውቃላችሁ በቃ ምን ምን አይነት ህይወት ከሱ መያ ጋር ያሳልፉ ነበር ምናምን የሚለውን ነገር በቃ ክለሳ በሉት የዛሬው፣ በቃ ምንም በቃ ወደ ኋላ የነበራቸውን ህይወት እያስታወሰ ምናምን በሀሳብ በትዝታ ነው ቪዲዮ ሙሉ ለሙሉ የሚያሳየው ማለት ነው። እኔ እዚህ ጋ ለሰኢድ ማለት እንፈልገው ነገር አንተ ሰኢድ ሱመያን ይህን ያክል በቃ ይህን ያክል የመጀመሪያው ትዳርህ ይህን ያክል በቃ ምት በቃ ምትሳሳለት ይህን ያክል በቃ ያ የሞቀ ትዳራችን ፈረሰ። እንዴት ያምር እንደነበረ ምናምን ነው የሚለው እንግዲህ ለምንድን ነው ተደጋጋሚ ስህተት የምትሰራው ነው አንተ እኔ አሁን አሁን አንድ ጊዜ አሁን በዚህ በቅርብ ቪዲዮ ሰርቶ ድራማ እየሰሩ አጠፉት ምናምን እያሉት እኔ አላየሁትን ቪዲዮውን እንደዛ እየተባለ ነበር እና ይህን ይህን ነገር ስታይ ሱመያ እየራቀች ነው የምትሄደው እንዲህ ሴት ልጅ እንኳን ሁለተኛ አግብቶባት ሳያማክራት ሳያዋያት እና የሆነ ሳኔ ባስጠጠ በቃ እያደር በየ ጊዜው ተደጋጋሚ ስህተት እየሰራ ሶምያን ጥርጣሬ ውስጥ እያስገባሃት ነው ያለው። ሳሄድ ማለት ነው። እኔም በቃ በጣም የሚቆጨኝ የሚያናድደኝ ነገርም በቃ ትዳራቸው ይለያል። በቃ ብዙ ጊዜ ላችኋለሁ፣ ጋይስ። ይኸው ዛሬ ሳሄድም እየደገመው ነበር። ምን አይነት የመላይ ምን አይነት ህይወት እንደነበራቸው በቃ እንግዳ ተቀባይ ነበሩ። በጣም የሚያምር በቃ አላደለም ኢትዮጵያውያን የተባሉ በቃ እነሱ ጋር የማይሰበሰብ የማይሄድ ሰው እንደዚህ በቃ የማታዩት ሰው የለም ነበር። በጣም በቃ እኔ እንጃ ልክ እንደናት እንዳባት በሉት ማለት የሆነ በቃ ጀማው በጣም ብዙ ነበር በእነሱ ዙሪያ የመን ላይ ማለት ነው። የነሱ ትዳራቸው በጣም የደመቀ ያመረ ስለነበረ በዓሉን ምናምን እስኪ ቪዲዮ ላይ መለስ ብላችሁ ወደኋላ ቪዲዮአቸውን እዩ። ያሁኑን ስታዩ ያንን አይታችሁ ያሁኑ ስታዩ በጣም ነው የምትናደዱት። የምሬ ነው ምላችሁና እሷም ሳጠላው እሱም እንደዚሁ እንደዚህ አይነት ስሜት እያለው የሆነ ነገር ውስጥ ገብቶ ትዳራቸው መበታተኑ በጣም ነው የሚያናድደኝና ሰኢድ፣ ከዛም አልፎ ደግሞ ለምንድነው ተደጋጋሚ ስህተት የምትሰራው? በቃ ውስጥህም ውጭህም አንድ አይነት ትይንት አንድ አይነት መሆን አለብህ ብዬ አስባለሁ። ለሱመያ ማለት ነው። ሱመያ በተደጋጋሚ እንደዚህ ድራማ አይነት ነገር ስታይ በቃ ሁልጊዜ እንደ ዋሻሀት አንተ በቃ እንጃ የአንተ ትክክለኛ እውነት ይሄ በቃ አስመስሎ መኖር የሚለው ነው ብላ ትረዳለች። እንደዛ ነው አንድ ሰው በቃ አልሙሄም ከስህተቶች ለመታረም ሞክር ነው ማለት ፈልገው እኔ ወላሂ በቃ ታርቀው ባያቸው እኔ ደስታ ልነግራቸው አልችልም። ግን በቃ ሰይድ ያናድደኛል አንዳንዴ። በቃ ያን የመሰለ ትዳራቸው መበተኑ ሳያንስ ሳይንስ ተደጋጋሚ አሁንም ጥፋት እየሰራ ሶማያን እየፈለኳት ነው ማለቱ ፋይዳ ስለሌለው ማለት ነውና፣ ሰይድ ቆም ብለህ አስብ። አሁን እውነቱን ስናገር ካራ ማውራሱ የለም ሰይድ ማለት ነው። እኔ ስላዩ ምናምን አይመለከተኝም። ግን እንደው የሱመያና የሱ ትዳር የሚያስቀና የሚያስቀና ለሌላ አርአያ የሚሆን ትዳር ነበር። እንደዚህ የማልጠብቀው ትዳር ማለት ነው እና ሰኢድ አታስመስል። በቃ ቢያንስ እንደው እሷን ለማግኘት የምትፈልግ ከሆነ ማስመሰሉን ትተህ ውስጥ ላይ ሌላ፣ በቃ ውጭ ላይ ሌላ ሳይሆን አንድ አይነት ሰው ሆነህ ይህንን በቃ ፍቅር በፍቅር የተሞላ ትዳራችሁ እንዲመለስ ጥረት ብታረግ ከለፋህ አይቀር ማለት ነው ጥረት ብታረግ ሶመያም አጠላህም ታውቃለህ፣ ሶመያ ትወደዋለች። እውነት ለመናገር ቤተሰቦች ሶመያም ተወደዋለች። ለዛም ነው አዩን በቃ እኔ ከልጆች አባት ጋር መኖር እፈልጋለሁ፣ ና አንቺ ደግሞ ልጅ ነሽ፣ ሌላ ሰው አግቢ፣ በቃ እንድንለያያት አድርጊን ብላ ገና ሳይጋቡ ስለምናት ነበር ያለችው ማለት ነው። ያ ማለት በቃ ሰኢድን እንደምትወደው ግልጽ ነው፣ ግን እንዳይገናኙ እያገዳች ያለ ነገር አለ። እና አንተ የሚሆን ነገር የሚሆነው ነገር የሚወስነው ሰው ባለቤቱ አይደለም። ስህተት ግን ተደጋጋሚ ስህተት መስራት ምን አስፈለገ ነው። አሁን እንግዲህ ልጄ ናፍቃኛለች። የድሮ ቤታቸው ውስጥ ሌላ ጓደኛው እየኖረበት ነው። እዛው ላይ ሆኖ በቃ በትዝታ በቀየማሰነ እየከነፈ ባሉት። እዚህ ነው ጀሞ ተረግዛ የተወለደችው እዚህ ነው በቃ በትዝታውን ሲያወራ ማለት ነው። እና የሆነ በቃ ይሄ ድራማ የሚመስል ነገር መስራቱን ትተህ ትክክለኛ ነገርህን አሳያት፣ ነው ማለት ነው የምፈልገው። በተለያዩ አጋጣሚዎች እንደዚህ ቪዲዮም እየተቆረጡ ሲወጣ ምናምን እንደዚህ ድራማ ጥሩ አይደለም። በቃ አላቅም ብቻ አላት አላት። ዳራችሁን እንዲመልስላችሁ ምኞቴ ነው። በቃ እኔ በጣም የምመኘው ነገር ነው ትዳራቸው ተመልሶ ማየት ማለት ነው። አያችሁ በቃ ኤድ በኤድ ሰዓት አሁን የቪዲዮ የኤድ ለት እንደቀረጸው ነው የሚናገረውና የኤድ ቀን ሱመያ ማታዘጋጀው ነገር የለም ነበር። እኔም እንግዶች ይዤ ስመጣ ከሶላት መልስ የሚዘጋጀው ምግብ ያለ ፍቅር ያለ በቃ ጓደኞቼን ይዤ አመጣለሁ። ምን አይነት ድምቀት እንደነበረ ትዳራችን የሞቀ የሰመረ በቃ እንደዛ ነበር አሁን እንደዚህ ተበታተን እያለ እያለቀሰ ነው እንግዲህ ቪዲዮን የሚሰራው ግን በቃ ባላ ተስፋ አይቆረጥም የእውነት ከአንጀትህ ከውስጥ አንተ ለልጆች ለልጆች እሺ ግን ለሱመያ ለልጆችና ትልቅ ቦታ ካለህ እንሻ አላህ አላህ ያገናኛቸዋል ግን ዱዓ ማድረግና አንድ አይነት ሰው መሆን አለብህ ብለው ያስባሉ። እንደዚህ የተቀያየረ ሰው ስትሆን፣ እሷም ካንተ እየራቀች ነው የምትሄደው። በአንተ ዙሪያ ሆነው ደግሞ ሱመያን የሚናገሩ ሰዎችን በጭራሽ አስቆማቸው አትል፣ በቃ አትለሳለስ። በቃ ለምን ይናገሯታል? በመጥፎ ከተናገሯት እነሱ ለሱ ቅርብ የሆኑ ሰዎች ስለሆኑ በቃ ይሄ እሱ ደግፏቸው ነው ብላ እንድታስብ ያደርጋታል። እንደገና ደግሞ ውድ ቤተሰቦቼ በቃ አንድ አይነት ሁን ምትፈልጋት ከሆነ አንድ አይነት ሰው ሁን። ምልበት ነገር ባለፈ ካሁን በፊት ሳይድ ሳይድኮ ሱመያን ፈልጎ አይደለም ልጆቹ ነው የሚፈልገው ብላ ነበር፣ አዩ ማለት ነው። እና ትናንትና ኮሜንት ላይ የጻፋችሁ ልኝ ሰዎች አላችሁ። አብዲ አዩን ፍታና ሱመያ ጋር ታረቅ ሲለው እኔኮ ሱመያን አልፈልጋትም ልጆቼ ነው የምፈልገው እኮ ብሏል እያላችሁ ነበር። እኔ ኦሮምኛ አልችልም፣ ኮሜንት የጻፋችሁልኝ ማለት ነው። ኦሮሚኛ አልችልም፣ እውነት ለመናገር አንዴትም አልችልም። ግን እንደዚህ እያለ ከሆነ በተለያዩ ሰዓቶች የተለያዩ ቃላቶችን ስሜታዊ ሆነው የሚሆን ምንም የሆን እየተናገረ ከሆነ በቃ በየቀኑ በቃ ያ ውስጥ የደማውን ውስጧን የበለጠ እየሰቆረ እያቆሰላት ነው እና እሷ ጋር ሁልጊዜም ንዴት አዲስ ነው የሚሆነው እና ሀሳቧን ቀይራ ለመገናኘት ይከብዳታል። እና ሰኢድ አንድ አይነት ሰው ሁን፣ ሱመያን የምትፈልጋት ምትፈልጋት ከሆነ የምለው በዚህ ነው። እና ውድ ቤተሰቦቼ መልካም ምኞታችሁን ተመኙላቸው፣ እውነት ለመናገር እና ፋሚሊዎች እንግዲህ መልካም ምኞታችሁን ተመኙላቸው። ሰኢድ አሳዝኖኛል። አንዳንዴ ያሳዝነኛል፣ አንዳንዴ ያናድደኛል። የሚያሳዝነኝ የበፊት ህይወታቸው በቃ እኔም የሚያናድደኝ ነገር ያን የበፊት ህይወታቸው ነው የበፊት ላይፋቸውን አይ ስለነበረ ያንስ አስታወስ በጣም ነው የምናደረው። ያንስ አስብና እሱም ዛሬ ደግሞ ያን እያሰበ ስለሆነ ቪዲዮ ላይ አሳዝኖኛል ማለት ነውና፣ ኸይሩን ነገር ይምረጥላችሁ። በቃ የማይጠቅማችሁን ነገር ከእናንተ አርቆ የሚጠቅመውን ነገር ይምረጥላችሁ፣ የተሻለውን ያለፈውን ፍቅራችሁን ይመልስላችሁ። ነው ማለት ፈልገው። ሰኢድ ግን እወቅበት ማለት እወዳለሁ። ቡድ ቤተሰቦች እናንተም እንዳልኳችሁ መልካም ምኞታችሁን ግለጹላቸው ኮሚንት ላይ ሌክቸር እያደረጋችሁ ቤተሰማ እንዳትረሱ። በሌላ ቪዲዮ ገናኝ በ እስከምንገናኝ ሰላም ሁኑ። ልኝ ወዳችኋለሁ። ቻው።